ይህ ሶስተኛ ቀን ይመስለኛል። በባዶ ስንመለስ ፍርቹ አሳ ለማምጣት እየሄድኩኝ አሳ የሚባል የለም ጠፍቷል። እና አሳ ስለጠፋ አሳጥማጆች ደግሞ አያዋጣንም ብለው በነዳጅ ስለሆነ እንትን ግብዝ እያወጡ አለ። ስለዚህ የውሾች ምግብ አደጋ ውስጥ ገብቷል ማለት ነው። በእርግጥ አሁን እንጀራ እየበሉ ነው። እንጀራ ስለሚበሉ ችግር የለባቸውም። ግን ቢሆንም እንጀራ ብቻ የሚያቆያቸው ውሾች እንዳሉ ታውቃላችሁ። በጣም ብዙ ዶሮ ቢኖር ይኖር በጣም ጥሩ ነበር። የነበሩትም ዶሮዎች ባይበሏቸው ኖሮ እንቁላልም አንቸገርም ነበር። አሁን ያሉት ዶሮዎች ትንሽ ናቸው። ስድስት ዶሮ ከስድስት ውስጥ እየጣለ ያሉት ሁለቱ ናቸው። እንቁላላችን ምንም ነው። እዚህ ነገር ከነገ ወደ ሌላ መፍትሄ ለመፈለግ እሞክራለሁ እግዚአብሔር ከረዳ። ለማንኛውም እንደዚህ አይነት አድካሚ ጉዞ ተጉዛችሁ ምናምን አሳ ለመምጣት ሄዳችሁ አሳ የለም ስትባሉ ማለት ነው ምን ያህል እንደሚያበሳጭ እና ውስጣችሁ እንድክም እንደሚያደርግ ብታውቁት። በጌታ ስም የዶሮቹ ቁጥር መጨመር አይኖርበት አይቀር። የዶሮቹ ቁጥር ቢጨምር ቢያንስ በቀላሉ እንቁላል እንዲመገቡ ከማድረግ እንችላለን። እሩዝ ውስጥም ቢሆን እንቁላል እየቀላቀልኩ እሰጣቸው ነበር። በቅርቡ ያሳው ነገር እንዲስተካከል ጸልያለሁ። የዛሬን አያርገውና ድሮ አዲስ አበባ እያለን ፍሪጅ ነበረን እኔና ውሾቼ ማለት ነው እና ለን ያለን አማራጭ ምንድን ነው ፀሐይ ላይ ማስጣትና ማድረቅ ነው ጠዋት ስሎና በጣም ጠዋት ስሎ ዝንብ የለም በኋላ ግን ዝንቦች ይመጡና እንት ይሉታል የሚያናደው ፓርት ይወሩታል ምናምን እና ዝንብ መከላከል የሚችልበት ነገር ባገኝ በቃ እንዴት ጥሩ መሰላችሁ ግን ያለው አማራጭ በቃ እያሰጡ እንደዚህ እያደረቁ ቢያንስ ለምሳሌ አንድ ቀንና ሁለት ቀን እንዲቆይ ከተፈለገ የግድ እንደዚህ መደረግ አለበት። አሳ እንዲያውም የአሳ ግማቱ ከጭንቅላቱ ነው የሚባለው እና የአሳ ግማት የሚጀምረው ከጭንቅላት ነው። ይሄ ደግሞ የአሳ ጭንቅላት ነው። ስለዚህ የግድ ምን እናደርገዋለን? የግድ ተሰጥቶ መድረቅ አለበት ማለት ነው። አንድ ቀንና ሁለት ቀን ቢያንስ እንዲያድር ማለት ነው። ምክንያቱም ያለው ምግባቸውን ሳይጨርሱ ሌላ ምግብ ማዘጋጀት ስለማልችል ማለት ነው። የዝንቡንም ቁጥር ለመቀነስ ደግሞ ሌባ አሞራዎችንም ቁጥር ለመቀነስ እንዳይሰርቁን ምግባቸውን በዚህ መልኩ ላዩ ላይ ማዳበሪያ አድርጌበታለሁ ማለት ነው። ቢያንስ በተቻለ መጠን አሁን ዝንቦች መምጣት ጀምሯል። የሚገርማቸው ነገር እና ትንሽዬ ዝንብ ነው ስጋውን ሊያበላሸው የሚችለው ብያስ ፍሪጅ እስኪኖረን ድረስ በዚህ መልኩ ለውሾቻችን ምግብ ለማሳደር እንሞክራለን ማለት ነው። ዛሬ ዶሮ ሀያ አንድ ቀን ሞልቷታል እና ሀያ አንድ ቀን ልክ ሲሞታት እንቁላሎቹን ጥላዋታለች። እንቁላሎቹ አልተፈለፈሉም። አይ ቲንክ ሁሉም የገሙ አንድ ብቻ ነበረ ጫጩት የነበረው እንቁላሎቹ ላ የምታዩት ማለት ነው ጥቁር ጥቁር ይታያቸዋል አቸ ክብ ክብ ክብ የሰራው ይህ ሁሉ ቅንቅን ነው በነገራችን ላይ የምታዩቸው ነገሮች ማለት ነው። እና የብሳና ቅጠል አንድድበት ተብያለሁ። አጭስበት ይጠፋል ተብያለሁ። ስለዚህ የብሳና ቅጠል ሰብስቤ መጥቻለሁ። እናነዳለን ማለት ነው። አሁን ላይ ጠዋት 12 ሰዓት ላይ ካለ ሩቲን አንደኛው ምን እንደሆነ ገለጥ ነው። ለምጣው ከፊት ከፊት መከተል ስራቸው ነው። ጠዋት 12 ሰዓት ላይ ለበጎቹ ምግብ ማዘጋጀትና ዶሮቹ መልቀቅ ነው። አሁን 12 ሰዓት ከምናምን፣ በርግጥ ውሾቹ ተከልክለዋል መግባት ወደዚያ ይገቡ፣ ስለዚህ ይጓጓሉ ድንገት ተደርድሮ እንዳይጓቸው በጎቹ እና ፍየሎቹ እንደዚህ ናቸው። ምን እናደርጋለን? መስራቹ ምግብ ማዘጋጀት አለብን። በጎቹ ወደ ዶሮቹ እንዳይሄዱ እንደዚህ ከፍዬ ሽቦ አድርጌበታለሁ። ወዳ ሄዳ ጊዜ ባተላ ሲሆን አተላ ስለሌለ ጨውና ውሃውን በጡጦ እናደርግበታለን ማለት ነው። በዚህ መልኩ እብቁን አራት ቦታ ከፋፍያት አስቀምጠዋለሁ ማለት ነው። ያ በጣም አስቸጋሪ ነው። በጥባጭ ስለሆነ ለብቻ ይሰጠዋል። ከዛ እዚች ጋር በትንሹ ያስቀመጥኳታለች። ምን ታይጋችሁ ቆንጂ ከፍየሯ ጀርባ ሕፃናቶቹ በጎች ሲገፉ ልክ እንደዚህ። አሁን አንደኛው ተገፍቷል፣ ያቅታቸው ሂደው ይበራሉ። ያ ፍየሯለች ለብቻ ትበላለች ማለት ነው። ትናንትና ስምንት ማዳበሪያ እብቅ አስገብተናል ማለት ነው፣ ገዝተን ይሄን እብቅ የገዘውበት ዋነኛ ምክንያት በተለይ በክረምቱ ሰዓት ደረቅ ምግብ ይጠፋል፣ ሁሉ ነገር ስለሚረጥ ማለት ነው። እና እስከ ክረምቱን ያወጣኛል ብዬ አስቤ ነው ይሄ ምግብ ነው ለመናገር ሁለተኛ፣ ብዙ ምግብ ስለሌለ ግቢ ውስጥ የሚገጡት የምግብ አማራጭም እንዲሆናቸው ነው። የዶሮ ቤቱ በእንኛስ ነው የሚመስለው። አዲሱ ቤት ማለት ነው። እንደምን አደራችሁ። ሲንወስድና የት ጋር እና ሲዛታለን፣ እዚህ ጋር እና ሲዛታለን። ዶሮች መውጣት ይጀምራሉ ማለት ነው። የጎረቤት ወንድ ዶሮ ነው የሚጮህ የምትሰሙት ማለት ነው። ከሩቅ ቦታ ነው የሚመጣው። ሴቶች ስለሆኑ ሲለሉት፣ ወደፊት እኛ የራሳችንን ወንድ ዶሮ ስንገዛ እንዲያባሩ እናደርጋለን። አሁን ትልቁ ችግር ምን እንደሆነ ንገራችሁ፣ እንቁላል የሚጥበት በጣም አስቸጋሪ ናቸው። እንቁላል መጣያ አዘጋጅ ትችላላችሁ። እዚህ ጋር የምታዩት አንድ ካርቶን እንቁላል መጣያ ናት። እዚህ ጋር የምታዩትም ፕላስቲክ እንቁላል መጣያ ናት። እና እንቁላል እንዴ ጥሩ ፈልገው እኔ እዚህ በእርግጥ እዛው ስንት እንቁላል አለ? ካርቶን ውስጥ ወደ አምስት እንቁላል አካባቢ አለ። እዛው ውስጥ ሁለት እንቁላል አለ። እቺ የፈረንጅ ዶሮ ናት፣ እና እስካሁን ምንም እንቁላል አልጣለችም። የሚገርማችሁ ነገር ዶሮቹ የሚገቡና የሚወጡት እዚህ ቤት ውስጥ በዚህች ቀዳዳ ነው። እዚህ ጋር ምትዋት ቀዳዳ ማለት ነው። ዶሮቹ ከሚሰጣቸው በቆሎ ይልቅ ምናምን እና ከፍየሎቹ ጋር የሆነ ከምግባቸው ላይ መስረቅ ምናምን ያስደስታቸዋል። ለምን እንደሆነ አላውቅም። ያው እዚያ ጋር የተበተነ በቆሎ የሚታያቸው ከሆነ በቆሎ እዚያ ጋር አለ፣ ግን ፍየሎቹ እና በጎቹ ይለቀቁባቸዋል እና እዚያ አታያቸውም። ከላይ በእርግጥ በዓይንም አይታዩም እና ድምጼን ሰምተው ይመጣሉ፣ አይመጡም የሚሉትን እናያለን ማለት ነው።

በዚህ በኩል ሁሉም፣ በዚህ መልኩ ሁሉም ገብቷል ማለት ነው። ገና አማርኛ አልተለማምድ። ፍየለኛ ያው እንግዲህ ድምፄን አልሰማ ሲሉኝ በገኛ ነው የጠሯቸው ማለት ነው። ዛሬ ገበያ እጅ የነበረ ዶሮ ለመግዛት ማለት ነው። እና ገበያው ላይ የነበረው የፈረንጅ ዶሮ ብቻ ነበር፣ ያበሻ ዶሮ ጭራሽ የለም ማለት ነው። እና እኔ ደግሞ የፈረንጅ ዶሮ መግዛት አልፈልግም። የፈረንጅ ዶሮ መግዛት የማልፈልግበትን ምክንያት በጣም ብዙቻቸው የሚታወ ይመስለኛል። ስለዚህ ይህን ቪዲዮ መልሰን ፖስት እናደርገው። ይህ ቪዲዮ ድሮ ድሮ ጸጉር እያለኝ ምናምን ፖስት ያደረኩት ቪዲዮ እና ቪዲዮ ተመልከቱት እና ለምን የፈረንጅ ዶሮ እንደማልገዛ እናወራለን ማለት ነው። ጀኔ ቤት እንቁላላል ያበሻ፣ ያፈረንጅ ባይገርማቸኋንም ጠይቃችሁ ጥያቄ አገር ለዋጭው ቀላል ጥያቄ ሊመስል ይችላል። የአበሻው ከ21 ቀን በኋላ ጫጩት መሆን ይችላል ከታቀፈ ማለት ነው። የፈረጅ እንቁላል 21 ቀን አይደለም፣ 42 ቀን አይደለም፣ መቶ ዓመት የምታቀፉት በጭራሽ ጫጩት አለ ሰምታችሁ ታውቃላችሁ? ስለዚህ ለምን ይመስላችኋል? አንደኛው ጫጩት መሆን የሚችለው አንደኛው ጭራሽ ጫጩት መሆኑ ማይችል ሀሳብ አስተያየታችሁን አስቀምጡ፣ ወይም ጥያቄ ያነሳሁበትን ምክንያት እነግራችኋለሁ። በእርግጠኝነት ይሄን ቪዲዮ ካያችሁ በኋላ በጣም ብዙ ሰዎች የምትሉት ነገር አንድ ልጅ ልብስ አጥልም ወይ ነው። ካላለቀ ልብስ አልጥልም። ይሄ ልብስ ፀጉር እያለ የነበረ አሁንም አለ። ምን ያህል ጊዜ እንደሚቆይም አላቅም። እስካሁን አልተቀደደም። ስላልተቀደደ ደግሞ አልጥለውም ማለት ነው። የዋንዛ ፍሬ መሰለኝ ብዙች ሲበሉ አይቼ ተቀብዬ ጠብቃል። ለማንኛውም ለማንኛውም ውሃ ከጠፋች ረጅም ጊዜ። ስለዚህ ገላ ጠጥ እዚህ እየመጣሁ ነው ማለት ነው። ምናልባት ድምፁ ይሰማቸዋል ብዬ አስባለሁ። የውሃው ስታጠብ እንዳላሳይጋቸው ያው ልብሴን አውልቄ ስለሆነ የምታጠበው ነውር ነው። ስለዚህ ታጠብ ተጨርስኩ በኋላ እንገናኝ ማለት ነው። አሁን ሁለተኛ ሳምንታችን መጥቷል እንግዲህ ውሃ እስኪመጣ ሻወር መስሎ እዚህ እየመጣ ነው ማለት ነው። የዋንዛ ፍሬ ጥርሴ የሚጫር ቦታል። ያው ዋና ባልችልም ዳር ላይ ሁኜ ከንቦራ ጭቁን ማንም አይከለከለኝም ማለት ነው። እና ስትመጡ በእርግጠኝነት ስትመጡ ከምትወዱት አንዱ ቦታ አይታችን ልትወዱት የምችሉት ቦታ ይሄኛው ቦታ ነው ብዬ አስባለሁ። ና ቱን ለመናገር ይሄ ውሃ ባይኖር ኖረ ህይወት እዚህ ቦታ ላይ ምን ይመስላል የሚለውን ማሰብ በጣም ይከብዳል። በጣም ብዙ ሰው የሚጠይቀኝ አንድ ነገር አለ፣ ያለበት አካባቢ ማህበረሰቡ ምን ያህል መልካም ነው ምናምን እያለ ማለት ነው። የምር ከምታስቡት በላይ በጣም መልካም ማህበረሰብ ነው ያለው። በጣም መልካምነት ስላችሁ ከእናንተ ምንም አይጠብቁም። አሁን የውሾቼ መራብ ተናግሬ ነበረ እና አሳ ይዘውልኝ መጡ ማለት ነው ውሾቹ ክፉ ልማድ ለምደዋል። ክፉ ልማድ በጣም መጥፎ ነው ተብሎ በጣም ብዙ ተመከርኩኝ። እንደዚህ አብላቸው እንደዚህ አብላቸው ተብሎ ዛሬ ነው ትንሽ እያሳለች የምትመጣ። ቆይ እሷን ይዤ ልመጣለሁ ብሎ ይዞን ሊመጣ ማለት ነው። እና በጣም ብዙ መልካም ሰዎች ያሉበት ቦታ ላይ ነኝ ያለሁት።